ምክትል የመቶ አለቃ ሆኜ ያዘዝኩትን የገባሁበት ክፍለ ጦር በዚህ ማረግ ደሞ አዛዥ ሆኜ ሶስት የክፍለ ጦር አዛዥ ሆኜ በመሄድ በጣም ደስተኛ ነበር። በዚህ ጋር ምልክቱ ላይ አለ። እንግዲህ 18ኛና 19ኛ ክፍለ ጦሮች ባለመዳሊያዎች ናቸው። አምባገንን ነበረ መንግስቱ። አይሰማ ታሪኩ እንደሚመጥፎ ሁኔታ ላይ እንደሚደርስ የፖለቲካ የኛ ፖለቲካ መምሪያ የአብዮታዊ ሰራዊት ፖለቲካ መምሪያ ምክትል ኃላፊ አንድ ጀነራል ነበረ። እሱ ነግሮናል ከለገሰ ጋር ነበር ጀነራል ተፈሪ በንቲን እኔንም እሱንም አስተምረውናል በጣም የተከበሩ ናቸው ብዙ አዋቂ ጀነራሎች አሉ በአንድ ጊዜ የምትመሰርተው አይደለም እኮ አንተን አምጥተው ጀነራል ቢሉ ጀነራል ነህ ማለት አይደለም እኔ አሁን እድሜ 84 ነው ወደ ሰላሳ አመት ያክል አፈር መሬት በልተን እንደገና እንዳልሰራን ተደርጎ እስር ቤት የገባንበት ጊዜ በጣም ነው እንትን ያለ የተወለዱት በወቅቱ አጠራር ከምባታና ሀዲያ አውራጃ በሆሳና ከተማ ነው። በ953 ዓ ምት በሁለት አገነት ጦር ትምህርት ቤት እጩ የመኮንኖች ኮርስ በመከታተል በምክትል መቶ አለቃነት ተመርቀዋል። በተለያዩ አውደ ውጊያዎች በፈጸሙት ተጋድሎ በ956 ዓ ምት ከቀዳማዊ አፄ ኃይለሥላሴ እጅ የቀዳማዊ አፄ ኃይለሥላሴ ባለ ሁለት ዘንባባ ሜዳሊያ እንዲሁም የላቀ የጦር ሜዳ ጀብዱ የጊዮርጊስ ባለ አንድ ዘንባባ ሜዳሊያ በክብር ተሸልመዋል። በንጉሰ ነገሥት አጼ ኃይለ ሥላሴ ዘመነ መንግስት እና በደርግ ስርዓተ መንግሥት ከ30 ዓመታት በላይ በተለያዩ ወታደራዊ ግዳጆችን በመሪነት አገልግለዋል። እንደ ወትረው ሁሉም ሳንረሳ የዘነጋናቸውን ውለታቸውን አብዝተን ያልቆጠርንላቸውን በእድሜና በእውቀት ከፍ ያሉ ሰዎቻችንን ከሕይወት መንገዳቸው የሚያወጉንን የምንሰማበት ሰማበት እድሜም ሳይቀድመን ቀድመነው ጉምቱ ጉምቱ ባለ ታሪኮች በየሳምንቱ ከአናርጅ እናውጋ መንበር በክብር ሰይመን ታሪካቸውን እንዲሁም የረዥም የሕይወት ልምዳቸውን የምንካፈልበት ሁነኛ ዝግጅት ላይ እንገኛለን። እነሆ የዛሬው ባለ ታሪካችን ከሕይወት ታሪካቸው እንዲሁም ካሳለፉት ወታደራዊ ግዳጆች ሊያወጉን ኮሎኔል ለማ ዘለቀም ከአናርጅ እናውጋ መንበር በክብር ተሰይመዋል። እንድትከታተሉ ስንጋብዛችሁ አሻም ለእናንተ ይሁን እያልን ነው። አሻም ለሁላችን። መጀመሪያ መድፈኛ አሜሪካን ከመምጣቱ በፊት አሜሪካን በ48 ዓመተ ምህረት ነው አሜሪካኖች መድፈኛን እንትን ያደረጉት። ከዛ በፊት የኢጣሊያን መድፍ የሚባል ነበር። የኢጣሊያን መድፍ የሚጎተተውና ምንትን የሚለው ደሞ በማን ነው? በበቅሎዎች ነው። በቅሎ ሰፈር የሚባለውን ታውቋለ? አሁን በመድፈኛ ምክንያት ነው ያ ሰፈር የተሰየመው። የበቅሎዎች ከጎጃም ተገዝተው ይመጡና እዛ ምግብ አላቸው ምናምን፣ እዛ ነው የሚመገቡት። በቅሎ ሰፈር ተባለ። ሲያስፈልግ በበቅሎ እየተጎተቱ ነው የሚሄዱት። እንግዲህ ከ48 ዓመተ ምህረት በኋላ ሰባ አምስት የምትባል ሀውትዘር ትንሽ መድፍ መጣች እሷ በመኪና ነበረ ከዛ በኋላ መቶ አምስት የሚባል መድፍ መጣ መቶ ሀምሳ አምስት የሚባል መድፍ መጣ በእንትን በመኪና እየተጎተተ የሚሄድ አሜሪካኖች ይሄም ሆኖ የእንትን አልነበረም አሜሪካኖች የሚሰጡ ሌተስቱን እንትን አልነበረም በዛ ጊዜ ከእኛ የተሻለ መድፍ አላት ሶማሌን ረሻ ነው እንትን የሚለው ይሄኛው አሜሪካን ነበረ እንትን የሚለው የተከፈለውን ገንዘብ እንኳን መልሱ ቢባል አልመለሱም አሜሪካኖች። ነበልባልም ሲቋቋም መሳሪያ መግዛት መግዚያ የጠፋው በዛ ምክንያት ነበር። ኤፍኤን የሚባል መሳሪያ ነበረ እንትን የሚለው አስር የሚጎርስ መሳሪያ፣ ከፓሊስታኒዎች ራሺያ ማነው እስራኤሎች ግንትን ያሉት የማረኩትን መሳሪያ ነበረ እንትን ብሎ እና በዚህ እንግዲህ ይሄ ነው። እኔም ላይሆን ምን ላይ አፖሎስ እንት የሚባለው ቴዎድሮስ አደባባይ ያለውን መድፍ አላውቀውም። የዛ ጊዜ እኛ አለረስን ነው ምን ልን እሳሁን ሶስት ያክፍል ጦር ሶስት ያክፍል ጦር። ይገርማል እንግዲህ እኔ እድለኛ ነበርኩ። ምክንያቱም ምክትል የመቶ አለቃ ሆኜ ያዘዝኩትን የገባሁበት ክፍለጦር በዚህ ማድረግ ደግሞ አዛዥ ሆኜ ሶስተኛ ክፍለ ጦር አዛዥ ሆኜ በመሄዴ በጣም ደስተኛ ነበርኩ። ግን አንድ ነገር መሰረቱ ነው ታሪኩ ነው እንትን የሚለው እኔ በነበርኩበት ጊዜ የነበረ ወታደር ማንም የለም። አሁን ተመልሼ ስሄድ አንድ ወታደር ሻለቃ ባሻ ሆኖ አግኝቼዋለሁ፣ እኔን የሚያውቀኝ። በተረፈ እንትኑ ታሪኩ ነው ታሪኩ። አንተ አንድ ቦታ ጥሩ ሆነ ከገባ ሶስት ያክፍለ ጦር ከገባኛል መሰለይ ሶስት ያክፍለ ጦር የሚት ወጋራ ይያለን ጦር ከመጣ እዛ ወጋው ላይ አይደለም ምን ከተው እዚህ ጋር ትሬኒንግ ድራይ ትሬኒንግ እንትን እናሰልተነዋለን እና ታሪኩን እንትን እነግረዋለ እና ያ ታሪክ ራሱ በጣም እንትን ነው የሚለው ይዞት ነው እንትን የሚለው እና ሶስት ያክፍለ ጦር በጣም እንትን ያለ ነበር እና እንትኑ መሰረቱ ነው ምንትን የሚል ሰነፍ ክፍል ከገባህ ሰነፍ ትሆናለህ። ደመኛ ተዋጊዎች ጋር ከገባህ እንትን ትላሉ እና እንደዛ አይነት ነው። ሶስተኛ ክፍለ ጦር በጣም እንትን ሀይለኛ ተዋጊ ክፍል ነበር። አስራ ስምንትና ሶስተኛ ክፍለ ጦር ነው ሶስተኛ ክፍለ ጦር እዚህ ጋር ምልክቱ አለ ላላየው መዳሊያ ዋለ 19ኛ እንትን አላለም። እና እንግዲህ 18ኛና 19ኛ ክፍለ ጦሮች ባለ መዳሊያዎች ናቸው። አዛዥ የነበረው የማታ የሚባል የኔ ኮርስ ነበር፣ ጀነራል የማታ ነበር። ያን ሽልማት በሚያገኙበት ጊዜ መለብሰው ጉንባር ላይ የሰሩት እንትን ነው። መርዳሳ ጀነራል መርዳሳና ጀነራል የማታ የሚባል ነው እንትን ያደረጉት እንግዲህ ትልቁ ነገር ውጊያ ላይ እንዲህ ነው ብለህ የምትናገረው ነገር አይደለም። ሬዚስተንስ መኖር ነው። ሬዚስተንስ ውጊያ እኮ አሁን ብዙ ነገር እኛ ብዙ እንትን የሚለን ነገር በፈቃደኝነት የሚደረግ እንትን ነው። ለምሳሌ ታንክ ብረት ነው። ታንኩ ብረት ነው። ጥይት አይበሳውም። ግን እዛ ላይ ሲዩሳይድ ሚሽን አንተ ለሰዎች አሳይንመንት ስትሰጥ ሄደ ይሄን ታንክ በፈቃደኝነት ቱሬት ውስጥ እንትን ማዞሪያ ቦምብ ክተት ብለህ ስትሰጥ ፈቃደኛ ሆኖ ሲሄድ ነው፣ እንግዲህ ህይወቱን አሳልፎ። ይሄን ብቻ አይደለም፣ ፈንጂ ከዳር እስከ ዳር ይጠመድና አላሳልፍ ይላል። ጦሩን ትሰበስብና ምንድነው መላው ማለፍ አልቻልም፣ ፈቃደኛ የሆነ አለ ወይ ስትል እጃቸው ነው ያወጣሉ ለመሞት አስር ስምንት መጥተው ይሄዳሉ። በዛ ላይ እኛ እናልፋለን። እንዲህ አይነት እንትን አለ፣ ክሬት እንትን የፈጠራ እንትን ነገር በዚህ በዚህ ነገር ነው እንግዲህ እንትን ያለው የሚለው እና 18ኛም 19ኛ አላገኘም ነበር እኔ በዛ ጊዜም የለሁም ነበረም። በቀለ በቀለ ኃይል የሚባል ነበረ፣ አሁን የለም። በዚህ ያለ እና ሁለቱ ናቸው ሰልጥነው የመጡት ነበረ። ኩርሶ ይሁን ምናምን እንደዛ አዎ እኔ የሚመስለኝ የራሳችን ጥፋት ነው መምራት አልቻልም። ማስተዳደር አልቻልንም። ሁለት ይነት ጎረጎረ አስተዳደር ነበር። ሚሊሻ ትለዋለ፣ ሃያ ብር ትሰጥዋለ። መደበኛ ትለዋለ፣ 98 ብር ትሰጥዋለ። 98 ብር ነው መደበኛ ደሞዝ እና ያኛው ቤተሰብ አለው፣ ደብዳቤ ይጻጻፋል። ይሄኛው ቤተሰብ አለው፣ ደብዳቤውን አያገኝም። ደብዳቤው ሲመጣ በደህንነት በኩል ነው ተነቦለት የሚመጣው፣ ለዛውም አይሰጠውም። ሁለት ነገር ደሞ መሰልቸትም አለ። እንጀራ እንኳን ስትመገብ የተወሰነ ድረስ የቀነስክ ነው የምትሄደው፣ አይደለም እንትኑ ላይ ይሄ መሰልቸት አለ። ባዮሎጂካል ኒድ ሁሉ አለ አስር አመት ሙሉ ጫካ ውስጥ ከተው ምንም ነገር አያይም። ራሱ አውሬ ነው የሚሆነው። ማስተዳደር አልቻለም። እንዲሁ ብቻ ቃላት ብቻ ሆነ ቃላት እንዲሁ መስበኩ ምናምን እያለ ያ ደግሞ እንትን ሊሆን አይችልም። እና ሚሊሻው በእሱ እዚህ ይጠጣል፣ መደበኛ እንጀራ እዛ ጋር ይበላል። ያ ምንድነው ህይወቱን የሚከፍለው አንድ ላይ ነው። እና መሰልቸት ነው ያንን ነገር እንትን ያደረገው ነው ነው የሚለው እና የኛ ራሳችን ጥፋት ነው ምለው፣ የኛ ሳይሆን እኛ አቅም የለንም ያንን ለማድረግ ግን፣ ከኛ በላይ ያሉት ሰዎች ማስተዳደሩን እንትን እላሉበት፣ እኩል ቢያስተዳድሩት ምናልባት ያ ነገር እንደዚህ አይሆንም። ተሰላቸ። እኔ አሁን ወያኔ አሸንፌ ገባሁ ብሎ ሲል እኔ በፍጹም አላምንም፣ በፍጹም አላምንም፣ እስከ ዛሬም ድረስ አላምንም። ምክንያቱም የእኛ ጥፋት እንጂ እነሱ እንትን አይደለም። የእኛ ጥፋት መሆኑን ነው እኔ የማምን ወያኔ እኔ ያሸንፎኛል ብዬ በበሶ እንትን አደረ። እና ይሄ ነው እንግዲህ ያለው እንትን የራሳችን ጥፋት ነው እንትን እኔና መርዳሳ እጅ ስጡ ተብሎ እንትን ሲል አብረን ነው የገባን። እና መርዳሳ ምን አለኝ? እኔን ኖ ኖ፣ እኔ ነኝ እንጂ አልኩት መርዳሳ። እንደው ሌላው ነገር ቢቀር እነዛ በፈንጂ ሞቱ ብለን ግቡ ብለን እንትን ያልነው ትዝ አይልም ወይ? እንዴት እንደዚህ አድርገን እናደርጋለን ብዬ እዚያ መከላከያ ስንገባ እኔ እና እሱ ቆስሎ ነበር። መርዳሳ እጁን ቆስሎ ነበረ እጁን እንትን ብሎ ነበረ እና ያንን ይዞ ሊታከም እንትን ብሎ መከላከያ ስንገባ ነው እንደዛ ነው። መሳሪያ ለማስረከብ እንትን ብለን ስንገባ ይሄንን ነገር አንስተን ነበረ። እነ ያን መስዋዕትነት ምን እንዴት ነው የምናየው ነው እነዛ ሰዎች እዛ ቀርተው እያልን ካለፈ በኋላ የሚወራ ወሬ ምን እንትን አለ እና ያለፈ እንትን ነው የሆነው እሱ። እንጂ ብዙ መስዋዕትነት ተከፍቷል። አላግባብ አላግባብ ይሆናል ብለን ይሆናል መስሎን ነበር እንትናል። ግን ቦታ ያማኛ እንግዲህ ባይ ዘ ዌይ እኔ እዛን ጊዜ እዚህ አዲስ አበባ ነበርኩኝ ኮሚሳሪያት ነበርኩና፣ ጥይቱም አልደረሰብኝ። እስር ውስጥማ እስር ሲበዛ ጥሩ አይደለም፣ ግን ማንም ሰው መታሰር ያለበት ይመስለኛል። እኔ ስነስርዓት እንዲኖረው ሁሉም ሰው ታስሮ ቢወጣ ጥሩ ነው። እንደዚያ በአመት የሚቆጠር ሳይሆን አንድ ወር፣ ሁለት ወር እንደዚህ ታስረ በደንብ እንትን ትላለህ እኛ እንኳን ወታደሮች ስለነበር ነው፣ ያው በስነ ስርዓት የነበርን ሰዎች ነን። ግን ሁሉም ሰው እንደዛ በአንድ ወር በምናምን እንደ ሰልጥነ ብትወጣ ጥሩ ነው፣ ትማራለህ ብዙ ነገሮች እና እነሱ ሪቬንጅ ነበር። ቀስ እያለ ነበር የሚሸመቅቅ፣ ቀስ እያለ ነበር የሚሸመቅቅ። የሚፈልገውን ሰው ማታ ማታ ይናገሩ ይናገሩና፣ ጠዋት አንተን የሆነ ይጅሉዋል። ለማሰር ሲፈልጉ እና ጠዋት አንተ መናገር እድል አይሰጥህም። አንተን ለማሰር ከፈለጉ ማታ ተነጋግረዋል። ካድሬዎች አሉ፣ እዚ ይናገራሉ። እሱ እንደዚህ ነው፣ እንደዚህ ነው ብሎ እንትን ይልሃል። ጠዋት ይመጣና አንተ ስትናገር በቃ ተቀብለህ መሄድ ብቻ ነው መታሰር እና ግን እዛ እስር ቤት ካለበት ጊዜ በጣም እንትን ነበረ፣ መጥፎ ሁኔታ ነበረ። እኛ በተለይ ይህ ጦር ላይ ምናምን የታሰርነው ምን በላውም ሁሉ እንትን አልነበረም፣ ጥሩ አልነበረም። ግን ታረምንበት እና ትክክል ገባል አናርጅ እናውጋ እኔ መልካም እንትን የለኝም። እኔ የሸንጎ አባልም ነበርኩኝ። እንትን ውስጥ ስብሰባም ውስጥ ነበርኩኝ። ይሄ እንትኑ ነው እና አምባገንን ነበረ መንግስቱ። አይሰማም እንደ አሁን እንዳለው ሸንጎ አባል ውስጥ እንትን ኃይሉ አሪያ የሚባል ዶክተር ነበረ። እኔ አጠገበስም ነው የምንቀመጠው። እሱ ብቻ ነበር የሚጠይቀው። ሁላችንም ፈርተን ጸጥ ብለን እንትን ብለን ነው እንትን የምንለው። እና ሌሎቹም እንትኖቹ እነዚህ ምክትል ፕሬዚዳንቶች ምናምኖች፣ እሱ ሲሰለቸው፣ እሳቸው ሲሰለቻቸው፣ ለእነሱ እንትን ከሰጡ እድል ከሰጡ እንዲያወያዩ የእሳቸውን አይን እያዩ ነው። ምክንያቱም እምነት የላቸውም ማየ ሁልጊዜ ከዛ የሚመጣ እንትን ነው። ስለዚህ እዚህ ያደረሰን ያበቃንም እሱ ነው። በኢትዮጵያዊነት ዘዴ መንገድ፣ በጣም ደስ የሚል እንትን አቋም ነው ያለው። ግን በሌላ በስልጣን ነገር ላይ በቃ እኔው ብቻ ነኝ እንትን ማሰር ነው እንትን ማለት ነው። ሀይሉ አሪያን ለምሳሌ ስብሰባ ውስጥ ይናገራል። እንደገና ውጭ ለሻይ ሲወጡ ሌሎቹ መክረው ነው እንትን ብለው ጌታዬ ምናምን ብለው ለምነው የሚመልሱት። ካላሰርኩ ካልገደልኩ ነው። እና ያ ባይሆን ጥሩ ነበረ። እኔ የምልህ እውነት ነው። ታሪኩን ብታይ ለምሳሌ ታሪኩ ታሪኩ አፋቤ ሲሄድ መቀሌ ነበረ። የኔና የእሱ መዛወር በአንድ ደብዳቤ በአንድ ደብዳቤ ነው የወጣው። ይሁን እኔ እንደው ቅርብ ከሆነ ሰው የማውቀው ታሪኩን ያስደሸኑት እነ ለገሰ አምሳለቀ ለገሰ እና የእንትን የፖለቲካ ኃላፊዎች አይስማማም። ከንትን ጋር ከ የእንትን የክፍለ ሀገር ፖሊስ ተጠሪዎች አሉ አይደለም እና ደግሞ ረጋሳ ጂማ የሚባሉ ጥል ተጣልተው ነበረ እና እንትን ታሪኩ በስራ የሚያምን ሰው ነው እና የኢህድሪ ምስረታ በሚሄድበት ጊዜ ለገሰ ሰሜኑን ክፍል የሰጠው እሱ ነበር። ብዙ ምሁራኖች እነሸቱ ጮሌን ምናምን ይዞ ኤርትራና ትግራይን እሱ ነበር የሚያጠናውና ለሄድሪ እንትን ግሩፑ መጥቶ እኛ ጋር ነበረ ታሪኩ። እንደሚመጥፎ ሁኔታ ላይ እንደሚደርስ የየእኛ ፖለቲካ መምሪያ፣ ወታደራዊ ፖለቲካ መምሪያ ምክትል ኃላፊ አንድ ጀነራል ነበረ እሱ ነግሮናል። ከለገሰ ጋር ነበር። ምክንያቱም ለገሰ ሲመጣ ምንድነው የሆነው? ለገሰ አፋቤት ሲሄድ ታሪኩ የሚጠብቀው ለገሰ የክብር ዘብ ተሰልፎ ነው የሚጠብቀው ታሪኩ ግን መሳሌት የሚባል ቦታ ግንባር ላይ ሄዷል አውሮፕላን መጥቶ ሲያልፍ የት አለ ለገሰ ማን ታሪኩ ሲል ግንባር ሄደዋል ይባላል ምክትሉ ነበር እዛ የነበረው እና ምንም አላለ አውሮፕላን አስነስቶ ምን ምጽዋ ሄደ አንድ በል ሁለተኛ ነገር ደግሞ እንግዲህ ሌሎቹም ጨምረው ሰውየውን በደንብ አድርገው ሙልተውታል አስመራ በሚሄድበት ጊዜ ከጀኔራል ከበደን ትራ ወታደር ሲያደርግ ታሪኩን ሲመታ ሌሎቹ አብረው የተሰበሰቡት ሰዎች አንዱ እኔ ማውቀው ጓደኛ አለ ከመንግስቱ ጋር አብረው ስብሰባ ላይ ነበረ አልተስማሙም ሚኒስትሩ ራሱ መከላከያ ሚኒስትሩ ጀኔራል ኃይለጊዮርጊስ የሚባሉ ጓድ ሊቀመንበር እባክዎትን እኖሆ እንትኑስ መልካሙንም ስራ አይቶ ማመዛዘን ጥሩ ነው ብለው ተናግረዋል። እንደውም እኔ ጥፋ እኔ እንደውም ቀጥቼዋለሁ ከኔ ጋር ጥሩ አይደለም ያለው ግን እዚህ ያደርሰውም ብለው ተናግረዋል እና ሲወጣ ነው መንግስቱ ግደሉት ብሎ የወጣው ለበጨው እና ያ ነገር እንግዲህ በሽታ ነው። እና ጀነራል እንትናንም እንደዚሁ ነው እንግዲህ። ጀነራል ተፈሪ ባንቲን እኔንም እሱንም አስተምረውናል። በጣም የተከበሩ ናቸው። ብዙ አዋቂ ጀነራሎች አሉ። በአንድ ጊዜ የምትመሰርተው አይደለም። እንትን አምጥተው ጀነራል ቢሉ ጀነራል ነህ ማለት አይደለም። ልምድ ያስፈልጋል። የምትማረው ነገር አለ። በተፈጥሮም ደግሞ በእንትንም የምታገኘው ነገር አለ። ያን ሁሉ እንትን እኮ ነው ያጣ፣ ነው መፈንቅለ መንግስቱ። መፈንቅለ መንግስቱም ሰክሰስፉል ቢሆን እኔ እንትን የሚሆን ምክንያቱም፣ በስልጣን እዛው እየተባሉ ነበር። አየህ እና ብዙ መኮንኖችን አጥተናል። በእውነት በጣም የእንትና ግን የተለየ ነው ታሪኩ። እኔ መቀሌ ሲሄድ ታሪኩ የእዝ አዛዥ ነበረ፣ አለቃይም ነበር። ረሻ ሲሄድ እሱ ነው እንደው የሚላከኝ እኔን እንትን ብሎ፣ ከዛ ኤርፖርት ስለነበረ እኔን ይዞኝ ሆቴል አሳረፈኝና ወደ ቢሮ ገባ። ቢሮ ገብቶ ለሚኒስትሩ ደወለ። እኔ ቁጭ ብያለሁ። ጀነራል ተስፋ በኋላ ደውሎ እባክህን ቤተሰቤን አይቼ ብሄድ ምናምን። በነገው ቀን ሪፖርት አድርግልኝ ቴሌፎን እንትን እንድታደርጋለሁ። በነገው ቀን እኔ እዛ ቁጭ ብያለሁ። መቀሌ ተነሳ ሄደ። አፋቤት እንትን አለ። እና ምንድን ነው ታሪኩ? እውነት ነገር ነው የሚፈልገው። እና በጣም ጥሩ ነው፣ በጣም ጥሩ መሪ ነው፣ በጣም ጎበዝ ነው። ይሄ ነው የምትለው ነገር እንትን አይደለም። ግን ማጎብደድ እና እንትን ነገር አይሆንለትም። አየህ፣ ያ ችግር አለበትም። ለበታችሁ ደሞ በጣም ሲበዛ በጣም ጥሩ እንትን። እና ይሄ ነው እንግዲህ ያለው እንትን። አናርጅ እናውጋ፣ አናርጅ እናውጋ። እኔ አሁን እድሜ ሰማኒያ አራት ነው። ወደ ሰላሳ ዓመት ያክል አፈር መሬት በልተን እንደገና ተመልሰን እንዳልሰራን ተደርጎ እስር ቤት የገባንበት ጊዜ በጣም ነው እንትን ያለው። ወይ የዘረፍነው ነገር የለም፣ እንደሌሎቹ ነው ነገር የለም ወይ እንትን ነገር የለም። ቅድም እንዳልኩ ነው። እኔና ጀራል መርዳሳ እስር ቤት ስንገባ ልክ መከላከያ ጋር አንድ ቢሮ እዛ ነው የተገናኘን። ያወራ ነው ሲሄድ ነው። እነዛን ሰዎች መስዋዕትነት እንትን ያለ ያለበሱም አሉ፣ አፈር እንኳን ያለበሱ አሉ። ያን መስዋዕትነት የከፈለ ሰራዊት ወደ እስር ቤት በሚገባበት ጊዜ ነው እኔ እንትን ያልኩት ያዘንኩበት ጊዜ ቢኖር ይሄ ነው። መደሰትማ ምንም እንግዲህ መዳሊያም ሲሰጡ ትደሰታል፣ ማዕረግም ሲጨምሩ ይደሰታል። ግን በጣም እንትኑ የሚያሳዝነው እንትኑ ላይ ነው፣ ሀዘኑ ላይ ነው። እንትኑ ያ የወታደሮቻችን እንትን በጣም ያሳዝናል ከነ እንትኑም አልፎ አልፎ ባይ እኔ እንኳን ባላይም ከነ ህይወቱም እንትን ያለ የቀረ ሊኖር ይችላል። ያ ሁሉ ምንድነው ለእውነት እውነት ነው ብለን ለዚህ ሀገር እንትን ማለታችን ሌላ የተለየ ነገር የለንም። መንግስቱ እኛን አልቀጠረንም፣ ሌሎቹም አልቀጠሩንም። ለሀገር ብለን ነው መስሎን ነው። እና ያ ነው የሚያሳዝነኝ። እኔ እኛ ያኔ እኮ ትዳር የምትለው ነገር አሁን ይህን ያየው ፎቶግራፍ በሙሉ እኔ አሁን ከጠቅላይ ሚኒስትሩ ነው ስትሾ የሚሰጠው ምስክር ወረቀት መዳሊያው ሲሰጥ እንትን ነው። የሹመት ደብዳቤ ሲሰጥ ከጽህፈት ሚኒስቴር ነው። እኔ አሁን ያ ሁሉ የለኝም። ለምን መሰለህ? ከተማር ቤት ወጣሁ። ምክትል የመቶ አለቃ ሆንኩ። አየር ወለድ ሄድኩኝ። ከአየር ወለድ መጣሁኝ። አሰልጥን ተባልኩ። ሳጥን እንኳን የለኝም። ይሄንን ፎቶግራፍ ዋሲውን ነው የሰጠኝ። እንትኑን ይሄ የጃኖ ሜዳሊያውን እንትን ቤቴ ውስጥ የለም። ሌላው በሙሉ ምንም ነገር የለኝም። ምክንያቱም ምኑን እናውቃለን። ተያያዝን፣ ወዲያው ተወረወርን እና ቤት የለን ምን የለንም። ከኮርስ ወጣን ደብረዘይት ሄድን 15 ቀን ፈቃድ ተሰጠን። 15 ቀን እንትናል ደብረ ዘይት ሄድን። እዛው ስንሮጥ ከረምን። ስድስት ወር ተቀመጥን ሀረርገ ሄድን። ሳጥንም የለንም እንኳን ዕቃ ልናስቀምጥ ቀርቶ ቤተሰባችን እዚህ አይደለም ያለው እና እንደዛ አይነት ሁኔታ ነው ያለው። ምን ትዳር እንዴት አድርገስ ነው የምታደርገው ትዳር? እኔ አሁን ልጆች ሶስት ልጆች አሉኝ አሁን ነው ሌትሊ እንትን ያልኩት እና እዚሁ አዲስ አበባ እኖራለሁኝ። መንግስታችን አራት ሺህ ብር ጡረታ ሰጥቶናል። አራት ሺህ ብር አገኛለሁኝ በወር ህክምና የለኝም ተከልክለናል። እና ይሄ ነው እንግዲህ ያለው እንትን አራት ሺህ ብር፣ መብራት፣ ውሃ አለ። እንዴት እንደሚሆን እንግዲህ እናንተ ፈረዱ። ይሄ ነው እንግዲህ ያለው እንትን እኔ ብዙ ያልተወራላቸው ሰዎች አሉ፣ በእንትን ውስጥ በሰራዊት ውስጥ አሁን ለምሳሌ እስጢፋኖስ የሚባሉ ኮሎኔል አሉ። የአሁን የኮሪያ ዘማቾች የኮሪያ ዘመቻ ፕሬዚዳንት ሰብሳቢ ናቸው። ስቃይ ያዩ ኮሎኔል እንትን ናቸው። አሁን ያልኩ ቅድም ኮሎኔል ሰለሞን ወልዱ የሚባል ለገሰ አበጀ የሚባል ጀነራል ቴዎድሮስ ጥይት ጠጥቷል ተብሎ ነው። ይሄን በጥይት ነው የመጣው ከተበላሸ በኋላ መላክ የለበት ምን ታደርጋለህ አንተ። ከተበላሸ በኋላ ውጊያው ከተበላሸ ተበላሸ ነው አይደለም። ሄደህ ሞት ተብሎ ነው የተላከው። ቢቀርም ይገደላል። ስለዚህ ሄዶ ሞተ። እንደነዚህ አይነት ሰዎች በጣም ያሳዝኑኛል። በእንትንም በአስተዳደሩም አልትናላሉ በዚህኛውም እንትናላሉ። በቃ ዝም ብሎ እንትን የሚ ይሄ ነው እኔ እንትን የሚለኝ እና ሌላ እንግዲህ ማመስገን እግዚአብሔርን አመሰግነዋለሁ። እኔ ሰማንያ አራት ዓመቴ ነው። በዚህ በሙሉ ሰማንያ አራት ዓመት ሙሉ አቅፎ ደግፎ እዚህ በጤና ስላደረሰኝ የእኔ ጓደኞች አሁን ብዙም አልጋ ላይ ነው። ከመቶ ሀምሳ የምንሆን ነበር። አሁን ያለነው ሀያ ይመስለኛል። ያለነው ግማሹም አልጋ ላይ ነው ያለው። እኔ በእግሬ ሄዳለሁኝ። እግዚአብሔርን አመሰግናለሁኝ። ይሄ ነው። ሌላ ምንም ማመስግን ነው። እግዚአብሔር ስጥልኝ። እኔ አመሰግናችኋለሁ እናንተ ምንት ስላስታወሳችሁ